ቀጥለናል ተመልካቾቻችን፣ ቅዳሜ ላይ ነው የምትገኙት። ፋና ላምሮት ነው ዛሬ እንግዲህ የትውውቅ መርሃ ግብራችንን እያካሄደ እንገኛለን። 16ቱ የምዕራፍ 21 ኮከቦች ደግሞ ከመላ አገሪቱ ተውጣተው ከሰባ መቶ በላይ የሚሆኑ ባለ ተሰጥኦዎች የቅድመ ማጣሪያ ውድድሩን አድርገው ከዛ ውስጥ ደግሞ 16ቱን ለይተናል። በዚህ መድረክ ላይ ደግሞ ስራዎቻቸውን ወደ እናንተ እያቀረቡ ይገኛሉ። የትውውቅ ስራዎቻቸውን ዛሬ እንግዲህ ማን ምን አይነት ችሎታ ይዞ መጣ የሚለውን እኛ እያየን ነው፣ እናንተም እየተመለከታችሁ ነው ብዬ ተስፋ አደርጋለሁ። ሀሳብ አስቴታችሁን በ8222 አስፍሩልን። ከፋና ላምሮት ጋር ደግሞ ቆንጆ ቆይታ እንዲኖራችሁን ጋብዛለን። አራት ተወዳዳሪዎች ጋር ቆይታ አደርጋለሁ። የሰማችሁትን ድምፅ ከየት መጣ እንዴት መጣ የሚለውን ማወቅ ትፈልጋላችሁ ብዬ አስባለሁ። በድጋሚ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። እሺ፣ በእሱ ፍቃድ አሮን ፍሬው፣ እንደዚሁም ዳዊት የምዕራፍ 16 ተወዳዳሪዎች ናቸው። እንኳን ደህና መጣችሁ። ስላየኋችሁ ደስ ብሎኛል። እናንተ ደስ ብላችሁ ብሎሃል ስላየኝ አዎ፣ በላው አዎ። እሺ እንቀጥላለን። በጣም ብዙ ጊዜ ወደዚህ ተወዳዳሪዎች ሲመጡ የመጀመሪያ ጥያቄ የምናደርግላችሁ አለ። በቤታችሁ ናችሁ፣ በቴሌቪዥን መስኮት ስትመለከቱት ፋና ላምሮት ምን ይመስላል? ከዛ ደግሞ በአካል መጥቶ እዚህ መድረክ ላይ መቆም ደግሞ ራሱን የቻለ ስሜት አለው ብዬ አስባለሁ። ከአሮን ልጀምር። ምን ሰማ? ደስ ብሎኛል አንደኛ ግን ይከብዳል በጣም ተው እንጂ ምኑ ይከብዳል ስቴጅ በጣም ይከብዳል ስቴጅ ይከብዳል ሰው ይሄኛው ደግሞ ይከብዳል በጣም እንዴ ምኑ ይከብዳል ፋና ላምሮትን ትከታተል ነበር በደንብ አ በደንብ ተከታተል የማን አድናቂ ነበርክ ኤልያስ ተክለሃይማኖት ኤልያስ ተክለሃይማኖት አልተቻልክም በጣም በተለያየ ጊዜ በምዕራፍ የሚወጡ ተወዳዳሪዎች ከሚጠሯቸው በእርግጥ አብዛኞቹ ተወዳጅ ናቸው ግን በተደጋጋሚ ከሚጠሩት አንዱ ኤልያስ ተክለሃይማኖት ነው እንግዲህ አንድ ቀን ደግሞ በአካል መጥቶ ያይሃል ወይ ደግሞ ይሰማሃል ብዬ ተስፋ አደርጋለሁ። ኝ በለው ሙዚቃ እንዴት ጀመርክ? ልጅ ነህ ስንት ዓመት ነው? ሀያ ተው እንጂ ልጅ አይደለም። ከዛ በታች ሆኑ ተወዳድራሽ ብዙ መጥተዋል። ኛ ጋር የሙዚቃ ጀማሪ ኬት ነው ሙዚቃ የጀመርኩት አራት ኪሎ ህጻናትና ወጣቶች ነው። ከዛ ወደ አዲሱ ገበያ አካባቢ ክበብ ነበረ እዛም ሰርተናል። እዛ በኋላ አሁን ላይ የምሰራው እንደ ነው እንደ እዚ ሳል ተምረት አካባቢ ፋና ላምሮት በርካታ ያሉ ተወዳዳሪዎች እንደ የኪነ ጥበብ ማዕከል ይመጣሉ። በርካቶቹም እንደዚሁ አሁን ጴጥሮስን ጨምሮ ሽልማቶቻችን ጠራ አድርገ ወስደዋል። ተረኛ ተረኛ። እሺ አሁን እዛ ነው እየሰራ ያለው፣ እዛ ነው አሁን እየሰራ ነው ያለ ነው። በጣም አሪፍ መለሳለሁ። ወደኋላ በሱ ፍቃድ ወዳንትሉሰነው እንኳን ደህና መጣህ። እንኳን ደስ አለ። እሺ እንኳን ደህና ቆያችሁኝ። እንኳን ትከታተል ነበር በቤት ክታይ ነበር፣ ምን አይነት ስሜት ነበረው? አው በደንብ እከታተል ነበር፣ በደንብ ያለማቋረጥ ከምዕራፍ 17 18 ጀምሮ በደንብ እከታተል ነበር። አሁን ከአምስተኛ አሸናፊዎች አሸናፊ ተወዳዳሪ ከነበሩት ጀምሮ ማለት ነው? አው ከሱ ጀምሮ አው። እንደው የማን አድናቂ ማን ደስ ይልክ ነበር? እሱ እንዳለው የሆነ ሰዓት ላይ በጣም እኔ ኤልያስ ተክለ ሃይማኖት እሱ በጣም አሪፍ ሲዘን ስለነበረ፣ ከዛ እነ ሰለሞን ጠጋቢ፣ ኤልያስ ተክለ ሃይማኖት። አሁን ካለቀው ደግሞ እነ ጴጥሮስ፣ እነ ዮቤል ምናም በጣም ጎበዝ ነበሩ። በጣም አሪፍ። እንዴት ሙዚቃ ጀመርኩ ስልቃት ሙዚቃ ያው ከልጅነት ጀምሮ ነው። ፋሚሊም ከወንድሞች ጋር ምናምን ከእነሱ ጋም፣ በቃ የሆነ ታለንት እንዳለን ከሰውም ከምንሰማው ምናምን እየተረዳን ስንመጣ እንደ ኬሪየር ብንይዘው አሪፍ እንደሆነ ስንረዳ፣ ከዛ እንትን ቮካል መስራት ምናምናም ጀመር። እንደ የመጀመሪያው የተለየ አድናቆት የሰጠክ ሰው በቃ አንዳንድ ተሰጦዎች ጥርጣሬን ይፈጥራሉ። እንደ ተመልካቹ ነው። ቤት ውስጥ እናት በጣም የምትወድ ከሆነ እናት ድምፅ ልትል ትችላለች፣ እህት ደግሞ ምንድን ነው የምትልብኝ ትችላለች። እና የሆኑ አይነት መጠራጠሮች ኖረው ግን ደግሞ ተሰጦ እንዳለ ያረጋገጠል ሰውና የቀጠልክበትን ጊዜ ታስታውሳለህ? ተማሪ እንትን ተማሪ ነበርኩ። ኮሌጅ የሜዲካል ተማሪ ነበርኩ ና እዛ ብዙም እንትን አልነበርኩም። እኔ ሙዚቃን ልክ እንደ እንዳልኩ ከትምህርት ጎን ለጎን ምናምን ነበር ማስኬድ የምፈልገው፣ ግን በራሷ በጣም እንትናት ሙዚቃ በጣም ትጠራለች፣ ትጎትታለች። ና እንትን አልል እያለኝ ይሄ እንዴት ነው ባላንስ ማድረግ እየከበደኝ ሰአት ክላስ ውስጥ ዝም ብዬ የሆነ ሳንጎራጎር ምናምን በሀሚንግ ምናምን እንዲ ትሰፍናለህ እንዲ ምናምን በሚል ተጀምሮ ከዛ ኦዲየንስ ኦዲንስ የሰው እንትን አስተያየት ስሰማ ኦኬ እንደ ኬሪየር ቢይዘው ይሄ ነገር ብዬ ሙሉ ለሙሉ ወደ ሙዚቃ ትኩረት ማድረግ ጀመርኩ ማለት ነው። እመለሳለሁ። ዴቭ፣ ወደ አንተ ልምጣ ዴቭ። እንኳ እንድና መጣ እንኳን ደስ አለ። በድጋሚ እንኳ እንድና ቆያችሁኝ። እንኳን አብሮ ደስ አለ። ፋና ላምሮትን ትከታተል ነበረ ወይ? ማን ደግሞ በደንብ የምትወደው? ከከለር ጋር ሊገናኝ ይችላል። ደግሞ ባዘፋፍ ስታይሉ ከብሩክና ማን አማን ከየሹም ነሽ ውጪ የምትወደው ተወዳችኋል። እነሱ አዎ ብሏል። ፋና ላምሮትን ከመጀመሪያው ጀምሮ ከታተል ነበር። ገና አንድ ኢምፕረስ የምታደርገኝ ሙዚቀኛ ነበረች ያለ ወርቅ። አዎ እሷን ሞር በደንብ ትመቸኛለች። ግን ፋናን አምሮትን ስንከታተል ቤትና እዚህ ሲሆን ይለያያል። እዛ ስንሆን አብረን ከዳኞቹ ጋር እንፈርድባቸው ነበር። አትፈርዱብኝ ነው። ልክ እዚህ ስንመጣ ደግሞ ተቀየረ ማለት ነው። ምን ይመስላል ስቴጁ? የሆነ ግርማ አለው፣ ያስፈራል። ያው ሳንፈልግ የሆነ አለም ውስጥ ይከታል እና እንደዚህ አይነት ድባብ አለው፣ ያስፈራል። የአብዛኞቻችሁ ቆንጆ አቀራረብ ነው። ብዙ ጊዜ ከ ከአሸናፊዎች አሸናፊ በኋላ የሚመጣ ምዕራፍ ጠንካራ ተወዳዳሪዎች የምናገኝበት ነው። ምናልባት ቆይተህ ቆጥረህ የመጣኸው ጊዜ አለ። አንዳንዶች ለምን ዘገያችሁ ስንላቸው አይ ቆይ እስቲ ራሴን ልይ ልስማ ብዬ ነው ይላሉ። እንደዚህ አይነት ምክንያት አለህ ወይ ደግሞ ከዚህ በፊት ኦዲሽን ቅድመ ማጣሪያ ወስደህ ነበር? ከዚህ በፊት ወስጄ ነበረ። እኔ በተፈጥሮ ውድድር ትንሽ ያስፈራኛል። ስንተኛው ምዕራፍ ላይ ነው የወሰድከው? አላስታውስም እሺ። ብቻ ከነ ሀብታሙ በኋላ ነበር የወሰድኩትና ሀብታሙ ይሄ ነው ማለት ነው እሺ። ያስፈራል ትንሽ እና ያው እኔ በእህቴ ግፊት ነው የመጣውት ውድድርን ማስቤ ያለም አሁን ግን ሞር ፎከሲን እዚህ ጋር አድርጊያለሁ ወደዚህ። እሺ በድጋሚ ሁላችሁም ስለመጣችሁ ደስተኛ ነኝ። አንተም ስለተቀላቀልከን ደስተኛ ነኝ። ደዩፍ እኔ አመሰግናል። እሺ፣ እንደ ሙዚቃን እንዴት ጀመርክ? ተሰጠው እንዳለክ መዝፈን እንደምትችል እንዴት አወቅ ያው እንደ ሁሉም ኢትዮጵያዊ እንደማንኛውም እንደ ማንኛውም ሙዚቀኛ ከልጅነት የጀምሩ ነው ሙዚቃን የጀመርኩት። ግን ሙዚቃን ፎከስ አድርጌ መስራት የጀመርኩት ሀዊኔ የሚባል የኪነጥበብ ቡድን ነበረ፣ እዛ እንወዳደር ነበረ። የክፍለ ከተማ የሚባሉ ውድድሮች ነበሩ። በዛ በዛ ሙሴ የሚባል አሰሪ ነበረኝ። ከዛን የጀመርኩት አስራ አንድ ዓመት ነበር። ዛኔ ከትምህርት ቤት ተመልምለን ነበር የወጣ ነው። ኖርማሊ አለኝ ብዬ አላስብም ነበር። ግን ሰዎች ናቸው አለህ አለህ ይሉና ከዛ እንዳለኝ ደግሞ መጨረሻ ላይ ትረደዋል። በዛ ነው ሙዚቃ ነው የጀመርኩት። እንግዲህ እኛ ኮከቦችና ባለስጦታዎች እንዳያልቁብን ነው ጸሎታችን። ግን የሚያልቅ አይነት አይመስለኝም። እንኳን እንደናመጣ በድጋሚ እንኳን እንደናብያች ልምጣ ወደ ፍሬው። ፍሬው እንኳን ደህና መጣህ፣ እንኳን ደስ አለህ። ደህና ቆይ እንኳን አብሮ ደስ አለን እ የተመሳሳይ ጥያቄ ነው ያው የማቀርብላችሁ ስሜቱ በጣም ጠንካራ ነው ብዬ ስለማስብ ነው። በተለያዩ አካባቢ ስንሄድኛ ሰዎች ፋና ላምሮት ላይ መምጣት እንደሚፈልጉ ይነግሩናል። ተሰጥኦ ይኖራቸውም አይኖራቸውም ያው በቅድመ ማጣሪያ ጊዜ ትሰሟቸዋላችሁ። ሰዎች በጣም ትልቅ ፍላጎት አላቸው፣ ትክክለኛ ባለ ተሰጥኦዎች ደግሞ አሉ። ስለዚህ ይሄን እድል በማግኘታቸው እዚህ መድረክ ላይ መምጣታቸው ቅድም ሲያጅባቸው የነበረውን ባንድ አይታቸዋል። በጣም ትልቅ ባንድ ነው፣ ለሁላችንም በሀገሪቷ ውስጥ አሉ ከሚባሉ ሰዎች፣ ሙዚቃ መሳሪያ ተጫዋቾች አንዱ ጥቂቶቹ ናቸው። እዚህ መጡት ዳኞቹ ትልልቅ ናቸውና እዚህ ላይ መምጣት በራሱ ትልቅ ነገር ነው ብዬ አስባለሁና ለዛ ነው እንኳን ደህና መጣችሁ እንኳን ደስ አላችሁ እላችሁ። ላምሮትን በቴሌቪዥን መስኮት መመልከትና እዚህ መጥቶ መወዳደር መድረኩ ላይ መቆም ምን አይነት ስሜት አለው ፍሬው? ስሜቱ በጣም ደስ ይላል፣ ግን ማየትና እዚህ መጥቶ መወዳደር ደግሞ በጣም ሰፊ ልዩነት አለው እነት ለመናገር ማለት ነው እዛው ነን ስናይ፣ ምን በቃ ቀለል አድርገን ዝም ብለን ነው እናየውና እዚህ ደግሞ ስታቀርብ ትንሽ ከበድ ይላል። ዳኞቹን ስታይ መልት ሆነ። በእርግጥ ስቴጅ በራሱ ትንሽ የሚከብድ ነገር አለው አይደለም? በጣም ይከብዳል። እሺ ሙዚቃ እንዴት ጀመርክ? ሙዚቃ የጀመርኩት እንግዲህ ፍላጎት መቼም ከልጅነት ነበር እና እዚህ ከመጣወኝ በኋላ የሆነ ኢትዮ አበሻ የሚባል የኪነጥበብ ቡድን ነበር ነው ካራቆሬ አካባቢ የነበረ ነበር እና እዛ ውስጥ ነበር በደንብ በቃ ስቲል ቮካል ምን ማለት እንደው ሙዚቃ ምን ማለት እንደው፣ እዛ ውስጥ ገብቼ ነው የጀመርኩት። የመጀመሪያ ቅድመ ማጣሪያ ነው? ከዚህ በፊት መተክ ነበር መጥቻለቅ የመጀመሪያ ቅድ። በጣም አሪፍ ነው። እመለሳለ ወደዚህ እንመለስ። በሱ ፍቃድ እንደው ፋና ላምሮት ላይ ከዜሮ የሚጀመርበት መድረክ እንዳሉ ነው። ያው ለእናንተ አይነገርም። ከሙዚቃ መሳሪያ ጋር ነው የምትጫወቱት። ከዛ ደግሞ ሙዚቃ ውስጥ ያለ የቆየ ሰው እሱም በደንብ ማውጣት ነው የእኛ ስራና ስራዎች ስትሰራ ነበር ከሙዚቃ መሳሪያዎች ጋር የምትጫወትበት አጋጣሚ ነበረ? አይ አልነበረ። የመጀመሪያ እዚሁ ነው የመጣው። አልተደናገረህም? ምን አይነት መልስ ሰጡ። ከዛይን ባንዶች አክቹዋሊ እንትን ሙዚቃ አሁን በሶንግ ምናምን እንሰራለን የምንድን ነው ቮካል ሪሞቭ እያደረግን ምናምን ና ትንሽ ባላንስ የድምፁን ባላንስ ማምጣት ነው እንጂ ሊከብድ የሚችለው ይሄ የሪትም ፊሊንጉን ሌላ ፒች ምናምን ምናምን እንትን እስከሆንክ ድረስ ሙዚቃ ውስጥ እስከቆየህ ጊፍትድ እስከሆንክ ይሄ ጆሮ እስከሚሰራ ድረስ አያስቸግርም። እሱ እሱ አይከብድም። በጣም አሪፍ የእኔ የእሱን ከለር ነው ያዝኩት ወይ ደግሞ የእሱ ሙዚቃዎች ይቀኑኛል

ብዙን ገላቶኛል ዛሬ መነው ላይ ነው ምንድን ይሻለኛል ሳወጣና ሰወርድ ፍቅሯን በሃሳቤ ራሴን እየ ይከዳኛል። በጣም ያምራል። እናመሰግናለን። እንደው ፋና ላምሮት ውድድር ነው ምዕራፎች አሉት። ከዛ ደማ አሸናፊዎች አሸናፊ ያለው ትልቅ መድረክ ነው። ትልቅ የማስታወቂያ ራሳችሁን የመሸጫ መንገድ እንደሆነ ለእናንተ አይነገርም ብዬ አስባለሁ። እንደው ከውጤት አንጻር ምን ትጠብቃለህ? ከውጤት አንጻር፣ ያው በአቅሜ የሻልኩትን ያህል ዝግጅት ለማድረግ ሞክሬ ያለው ሌላውን ከአዳኞቹ የሚሰጡኝን አስተያየት ተቀብዬ ማስተካከል ያለብኝን አስተካክዬ እስከ መጨረሻው ለመሄድ ነው ማሰቡ። ይሳካ አለም እስከ መጨረሻው። እሺ ወደ አሮን ልምጣ። አሮን ቅደም ያነሳውት ጥያቄ አለ ከሙዚቃ መሳሪያ ጋር ተጫውተ ታውቃለህ ወይ ወይ ደግሞ እዚህ ቤት ለመጀመሪያ ነው? ህጻናትና ወጣቶች ያው ከባንድ ጋር ስለሚሰሩ አንድ ሁለቴ የመስራት እድል አጋጥሞኝ ነበረ። ከዛ ይሄ ነው ሶስተኛ ይሄ ነው። በጣም አሪፍ ደስ ይላል። እንደው ቅድም እያነሳውት ነበረኝ ቅድመ ማጣሪያዎች አሉ። በርከት ያሉ ሰዎች እንደመጡ እያነሳን ነበርና፣ የገፏችሁ ሰዎች ሂዱ፣ ተወዳደሩ ራስ የሚገፋል የገፏችሁም ሰዎች እንዳሉ ቅድም እያነሳችሁ ነበር ሲደወልንና ከፋና ላምሮት ነው እና የምራፍ ያን ተወዳዳሪ ነስትባል ምን ተሰማ? በጣም ነበር ደስ ያለኝ። እንደ አጋጣሚ ደግሞ እናቴ ጎኔ ነበረች። የመጀመሪያ የሰማችሁም እሷናት ያው ከኔ ቀጥሎ የሰማችሁ እሷናት። እንግዲህ የእሷን ደስታ ማየት ራሱ ለእኔ ትልቅ ደስታ ነው እና በጣም በጣም በጣም ነበር ደስ ያለኝ እንኳን እንደው ሳልም መል እንደዚሁ ስላስታወስኩት አሁን ላንሳው ብዬ ነው። በምን አይነት ሁኔታ ውስጥ ሆነ ነበረ በሱ ፍቃድ መጠራትን የሰማው? እኔ ከወንድሞቼ ጋር ነበርኩ ውጭ ነበር። እና ከዛ እንደሁም ስልክ ሌላ እያወራው በመሀል ዌቲንግ ገባ። ማላውቀው ቁጥር ነው እና ይሄ ነገር ከፋና ሊሆን ይችላል ብዬ ስልክ አቋርጬ መልሽ ደወልኩ እና ለሊ ነበር፣ ለምለም ነበረች። ከዛ እንኳን ደስ አለሽ ፋና ነው ምናምን ስትለኝ በቃ በዚህ መልክ ነው የሰማሁት። ማለፊን ማለት ነው። ደስ ይላል። ለምለም ፕሮዲሰራችን ነች፣ አብሳሪያችሁ ነች። የሁላችሁም ደግሞ እንኳን ደስ አለ ድጋሚ ወደን ተመለሳለው አሮኔ። ይሄ ጥያቄ ለሁላችሁም ነው። ድምጻችሁ መስማት ስለንፈልጋ ብሶ ከሙዚቃ መሳሪያ ውጭ ድምጽ መስማትን ይወዳል ተመልካች ይወዳሉ ብዬ ስለማስብ ማለት ነው። ግን ልትመርጥ ልኝ ደስ ይለኛል። ሀይፒች ነው ሎፒች ነው፣ የትኛውን ስትዘፍን ነው አንተ ደስ የሚልክ አይነት የሚለውን ሙዚቀኛም የምትወዳቸውን አጠቃላይ ደግሞ በሙዚቃ ኢንዱስትሪ ውስጥ ያሉ የምትወዳቸውም ሰዎች ማንሳት ይችላል። ቆየት ካለው ከሆነ ያው ከድሮቹ ከሰባ ከሰማኒዎቹ እነ ጥላሁን እነ ቴዲ ታደሰ ከእነሱ መካከል ነው ድምፄ ብዬም አስበው። ወደዚህ ከመጣ ደግሞ ከዚህ ውጭ ከነ ጉሴ ከነ ማስተዋል ከነ ዳይ ጽጌ ምናምን ከነ መሳይ ከነ ግርማ ጋር ድምፄ አሪፍ ይሄደልኛል እና በጣም ኦክታቭ ሶጣ ምናምን ደስ ይለኛል። ለራሴ ስስይ ፒችንስ ደስ ይለኛል። ብቻዬን እኔ የለችም ከጎኔ፣ ብቻዬን እኔ ያላችም ከጎነ። አይ ትዝትለኛለች። ታዲያ ሷ የታለች? አይ ትዝትለኛለች። ታዲያ ሷ የታለች? እዚህ ነች፣ እዚህ ነች። እናመሰግናለን። የመጨረሻ ጥያቄ ላድርገውና እንደው ከፋና ላምሮት ምን ትጠብቃለህ? ምን ይዘህ ለሚሄድ ነው የመጣው? ያው ዝግጅትን ይጨርሻለሁ ሁሉንም ማስተካከይ፣ እግዚአብሔር ከፈቀደ አንደኝነቱን ይዤ ወጣለሁ። አንደኛ፣ ሰምታችኋል። አንደኛ ይሳካል። እሺ፣ ወደ ዴቫ ልምጣ። እሺ፣ ዴቫ በምን አይነት ሁኔታ ላይ ሆነክ ነው ወደ ፋና ላምሮት የምራፋንት ተቀላቃይ ተወዳዳሪ መሆንን የሰማኸው? ከጓደኞች ጋር ነበር እና በጣም ያስደነግጣል። ኦዲሽለት በደንብ በተገቢው ሰራው ብዬ አላመንኩም ነበር እና በተስፋ መቁረጥ ውስጥ ነበርኩ፣ እና በጣም ነበር የተደሰትኩት። የተጋሩኝም ጓደኞች እናቴ እንደዚህ ነው ደስተኛውን። በጣም በጣም እሺ እንኳን ደስ አላችሁ፣ በድጋሚ ቤተሰቦቹን። የምትወደው ዘፋኛ ለድምጻዊ ያለ አይባልም፣ ምትወዳቸው አቀንቃኞች፣ እነሱን መስላለሁ ምትላቸዋሉ እኔ ሙዚቃ ስሰራ ፍሌክስ ለመሆን እጠላለሁ፣ ማለትም ለሁሉንም ለመስፈን እጠላለሁ። ግን አንድ ሙዚቀኛ ለ ሲዘፍን ይነዝረኛል፣ ሁሌ ነው የምናገረው። ከሰዎች ኤፍሬም ታምሩ ይባላል። በቃ የእሱ ሲከፈት ወር የሱን ሳቀነቀን ለእኔ ለራሴ ራሱ አልችልም። እና እሱን በጣም ትጫወተዋለህ? ሞክረዋለሁ። እስቲ ሞከረው። ትክክለኛ አድናቂ ነው ማለት ነው የሱን መጮት ያው እሞክራለሁ ነው ይባላል። ቅር ያለኝ ነገርሽ እንጣፍጠሽኝ በመምረርሽ እንቁቅልሽ መስሎኝ፣ ጨዋታሽ ፍርቶኛል፣ ሁኔታሽ በሙሉ ተለውጦብኛል

እናመሰግናለን ዴመግናለ የመጨረሻ ጥያቄ ላድርገውና፣ እንደው ከፋና ላምሮት ከመራፋአንድም ትጠብቃለህ? እንደ እግዚአብሔር ፍቃድ የራሴ የተቻለኝን ዝግጅት እያደረኩ የምሰራበት የጎላው ኬኔዲ መንገሻው ይባላል። ያው ሙዚቀኛ ላይ ያተኮረ ነው። ስለዚህ ሙዚቃ ነው እየሰራ ያለነው። ሁሉም ሲመጣ እዚህ አንደኛ ለመውጣት ነው። ስለዚህም እንደ እግዚአብሔር ፍቃድ የተቻለኝን አድርጌ አንደኛ የሞጣት ሐሳብ ሶስት አንደኞች አሉ። እስካሁን ይቻላል ምስካሁን ይሳካል። መልካም እድል ይሁን። እሺ ፍሬው ወላንተ ለምጣ በምን አይነት ሁኔታ ላይ ሆነ ነው ፋና ላምሮት መጠራትን የሰማሁት? ፍሬው ፋና ላምሮት የሰማሁት ይገርማል። እኔ ሱቅ ላይ እንጀራ እየገዛሁኝ ነበር። ተው እንጂ በእውነት ወደ ቤት እየገባሁኝ ላጤና እዚህ እዛን ጥልጥይ እሺ፣ ሲነገረኝ በቃ ማመን ያቃተኝ ነው ስለመናገርና ቦስ ጋር ነው መጀመሪያ የደወልኩት። ማለት አሰሪ ጋዛ እንጨት ቤት ነው የምንሰራው እና በጣም አፕሪሽት ያደርጉኛል፣ በቃ ያበረታቱኛል። ሞር የሆነ ቦታ እንኳን ለመሄድ ሳስፈቅድ እንኳ አይከለክልኝ። እውነት ለመናገር በዚህ አጋጣሚ አመሰግናለሁ። እሱ በቃ ለእነሱ ነው መጀመሪያ ደውዬ የተናገርኩት። ከዛ ጓደኞች ጋር ደወልኩላቸው ምናምን። ብቻ በጣም ደስ ይል ነበር። ደስ ደስ ብሎ ነው ስላገኘ ደስ ብሎኛል። በጣም ተመሳሳይ ጥያቄ ነው ማነሳው እንግዲህ በጣም በሙዚቃ ህይወት ውስጥ የምትወደው የምታደንቀው ባየው ብለ የምትመኘ ወይም ደግሞ አግኝተ ፍቅረን የገለጽ ክለሰዋለ ወይ? ከድሮዎቹ በጣም የጥላሁን ገሠሠ አድናቂ ነኝ። ሙዚቃ ሲጀምርም በሱና በቴዎድሮስ ታደሰ የጀመርኩትኝ ሞር ድምፅ ለመግራት ምናምን የጥላውን ትንሽ ጥሩ ነገር አለው ብዬ ስለማስብ በሱ ነበር የጀመርኩትኝ። ከአሁኖቹ ከዳዊት ጽጌ በጣም አድናቂ ነኝ። ያው ታገናኝተን እንደምወደው ነግሬዋለሁኝ። ምን አለ እኔ ሞዳለሁ እና ከድሮቹ ጥላሁን ገሰሰና ቲዮሮስ ካደሰ ከአሁኖቹ ደግሞ ወደ ዩጽቂ ፍሬው። በማን ሙዚቃ በደንብ እናየዋለን። ፋና ላምሮት ውድድ ላይ እንግዲህ ሁሉንም ጮታለሁ፣ የቻልኩትን ያህል በሁሉም ዘርፍ ለመምጣት እሞክራለሁ። ሞክራለሁ እንደ ዴቭ የሚነዝር ሙዚቃና ድምፅ ያል ይኖራል እንደው እየሰማችሁ እስከ ዕድሜ ዘመናችሁ እየሰማችሁ ቆዩ ብትባሉ እንደ አንድ ሙዚቀኛ መምራት የሚከብድ ይመስለኛል። አንድ ሙዚቃ መምራት ትችላለህ? አልችልም አልችልም። በጣም ብዙ ተወዳጆች አሉና ይከብዳል ለመምረጥ። እስቲ አንድ ሙዚቃ ግን በጣም የምትወደውን ራስ ሲሰማ ጥላውን። እሺ ልሞክር አንድ እኔ ወይስ አንቺ ና ጥፋት ያጠፋ ነው

ገፍትርን የጣልነው ፍቅር እንዲጎዳ ልፋት ሄደ ካሜ ከንቶኖ ለአንቺ በይተጫወችብኝ ይሁን ይቅናሽ በርቺ እኔው ያንቺ ነና ጥፋት ያጠፋነው ነው ፍቅርን በጥፊ ና ይቅድመን መታ ነው። ጉድ ነው መቼም። የምዕራፍ 21 ተወዳዳሪዎች በቃ ሌላ ታሪክ ላይ ናቸው። በእርግጥ ብዙ ጊዜ የሚገጥም ይሄ ነው፣ ከአሸናፊዎች አሸናፊ ቀጥሎ ያለ ምዕራፍ ሲመጣ በጣም ይሰቀላል ምዕራፉ። እንግዲህ በጣም ከባድ ፉክክር እንደምናይ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል ስለመጣችሁ። እንደው ፍሬው ምን ይጠብቃል? ከምዕራፍ 21 አራተኛ አንደኛ እናገኛለን ብዬ አስባለሁ። እንጠብቃለን። ከምዕራፍ 21 እንግዲህ እግዚአብሔር የፈቀደ ይሁን የሚችለውን ነገር ለዳኞች አቀርባለሁ። እንግዲህ ዳኞቹ የሚሉኝን አስተያየት ተቀብዬ ከተሳካ እግዚአብሔር ይመስገን፣ ካልተሳካ ደግሞ ጥሩ ትምህርት አግኝቼበት እወጣለሁ ብዬ አስባለሁ። ተመልካቾቻችን እንግዲህ እነዚህ የምዕራፍ 21 16 ድንቅ ተወዳዳሪዎች ናቸው። በሰማችሁት መጠን ከፍ ብለው መጥተዋል። እንደሚያስደምማችሁ ተስፋ እናደርጋለን። 8222 ላይ በእለቱ የሚሰጣቸውን ኮድ እያስቀደማችሁ እንድትደግፏቸው ከወዲሁ ጥሪ እናቀርባለን። ከቀጣይ ሳምንት ማለትም ከጥቅምት 22 ቅዳሜ ጀምሮ ደግሞ በቀጥታ ስርጭት ዳኞች ባሉበት እነዚህ ኮከቦች ይነግሳሉ። ዛሬ ግን ማን ምን አቅም አለው የሚለውን ከእናንተ ጋር እያስተዋወቅ ናቸው። እንገናኛለን። ቅዳሜ ነው ፋና ላምሮት ነው። ምርጫችሁ ስለሆን ደግሞ እናመሰግናለን። አብራችሁን ቆየሆነ